ወይ አንቺ ወይ ምን ታጋብሽ ምን አው ነይ፣ አን አንቺ ነይ ናፍቀሽኛል አላት። አትጨማለች ቡዬና የሀይሚ ፎንቃ ሀይሚ ቤት ሆና፣ ብሩክ ቤት ሆኖ ልክ እንደዚህ ነበር የሚገናኙት ማለት ነው። ጋይስ ኦ ማይ ጋድ በጣም አይገርም! አምስት ቀን ስድስት ቀን ሰባት ቀን አተይ፣ አረ የሆነ ሞት ብሻለሁ። እንዳው ሞት እማኮ ምን ብየው። ሴት ልጅ ስታቆርፍ የሚለመነው ለምነው፣ እንደዚህ ነው። ብሩክ ደግሞ አይለምንም፣ ዝም ይላል። ዝም ሴት ልጅ ስታቆርፍ እንዲህ ነው የምትለመነው፣ ጋይስ ያኔ ፍቅር ደግሞ ያኔ አንደኛ፣ እሺ ታይ ደግሞ ሀይሚ ትደውል ቀብራሪትም፣ ደግሞ ብሩክ ይደውል ሲባባሉ ማለት ነው። ቀኑን ቀን ይበላዋል። አሁን ግን ማለት ነው። አማኮ በተቃራኒው ደግሞ ደሞ ሃይሚ ብሩኬ እራት ጋብዝሻለሁ ነይ ካላት የምትለው ምትለው ፈገግ የምትለው ነገር እቸውን ማኖር ይችላለው ሲል ማለት ነው። ማኖር ይችላለሁ ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ ምክንያቱም ከብር አብሮ የተወለደ የለም። ትዳር ራሱን የቻለ በረከት ነው። ልክ ስትጋቡ ሌላ በረከት ይመጣል። ስትወልዱ ሌላ በረከት ይመጣል። ከዛ በኋላ ጀንትልሆን በቃ ቤት ነበረ፣ መኪና ነበረ። ምንም ቤት የለኝም፣ ደሞዝ አራት ሺህ ብር ነው። ሰው እንዴት ነበረ? ምንም ይባሰላም። ኢሹ ሰው ነዋ፣ ያገባሁት ማዕረግ አይደለም ያገባሁት። ውድ ነገር ከምንም በላይ ለዚህ እኮ ነው። ከምንም በላይ የሰው ልጅ ውደደው፣ አክብረው፣ ቻለዋ በተለይ ሴት ልጅ በቃ እንትን ናት። አደራ የፈጣሪ አደራ ናት። አለ ትንሽ ግግግ የሚል ነገር አለ፣ ግን እሱንም ቻለዋ። የወር አበባ ሲመጣ ምናምን፣ ለምሳሌ ሆርሞን መቀየር ስታረግ፣ ሆርሞን ይቀየራል። የወር አበባ ሲመጣ እውነት ነዋ፣ ተፈጥሮ ነው እኮ እንዚ እንዚ። እንደዛማ ኤግዛጀሬት እንዳታረግ፣ በደምብ እኮ ነው። ግን የሰው ልጅ ሙዲ ነው፣ ሙድ ነው ምትኖረው። አንተ ራስህ እኮ ሙድ ነው ምትኖረው። ተዋቸው እነሱ፣ እኔና አንተ የሆነ ሰዓት ላይ እኮ የሆነ ፕሮጀክት ልትከፍት ሄደ ፕሮጀክቱ ሳይሳካልህ አእምሮ ተይዘዋል። ጠዋት ላይ የሆነ ሰዓት ሲያገኝ በእናትህ ደሚና ተወኝ። አንተ የያዘህ ይዞ ነው፣ ክፉ ሆነህ አይደለም። ሰዎች የሆነ ሰዓት ላይ እኔ አንድ ነገር አሁን አሁን በደንብ እየገባኝ የመጣው ሰዎች እኔ ክፉ ሰው የለም ምድር ላይ ብዬ ነው ማሰብ። ክፉ ድርጊት የሰዓቷ ነው እንጂ ቀጥሎ ያለው ሰው በጣም ጥሩ ሰው ሊሆን ይችላል። ለምሳሌ እከሌ በጣም መጥፎ ነው ተብሎ ለአንተ ደግሞ ዋን ኦፍ ዘ ቤስት ጓደኛህ እሱ ነው እሷም ስለዚህ እያንዳንዱ ነገር ላይ እንደዛ ይሆናሉ ማለት አይደለም። የሰው ልጅ ሙዲ ነው። ሁለተኛ ደግሞ ሲፈጥራቸውም ደግሞ በቃ ጌጦች አድርጎ ነው የፈጠራቸው ሴቶቹን። ሁለተኛ ደግሞ ምንድነው፣ ነገርን ቶሎ በፍጥነት መቀየር ይችላሉ። እንዴት ተፈጥሮ ነው፣ በጣም ፈጣን ነው ጭንቅላታቸው። ለምሳሌ በሴት ልጅ ስልክ ባለማንሳት ወንድም የሚናደደውን ያህል ሴት ልጅ አትናደድም። ወይም የሆነ ነገር በሆነ ቃል ልታናደድ ትችላለች እንትኑን ይችሉበታል። ጨዋታውን ይችሉበታል። ቤተሰባችሁ ውስጥ ትዳርን ቶ ከእህትህ ጋር ወንድና ሴት ስትወራሱ ኮሚኒኬሽን ቋንቋችሁ በጣም አዛኞች ናቸው። ሴቶች በጣም አዛኞች እንድንጨክን ስናረጋቸው ነው። ወንድ በጣም የጎዳት ሴት በቃ አለቃ። ሴትም እኮ እዚ እሱ ሌላ ነው፣ ሌላ ፎቢያ ውስጥ ይገባሉ። የሰው ልጅ ባህሪ ነው። ግን ከዛ ውጪ በደንብ በአግባቡ ከያዝካቸው እውነቱን ካስቀመጥክ ግን ህይወትህን ማ ምንድ የፈለጉት ሴቶች ግን አሁን እንደው ለማይ ለማይ ልምድ ሌለን ወንዶች ፍቅረኛም ሚስት ሌለን ወንዶች የሴቶች ፍላጎት ምንድን ውስጥ ይችን ነገር አንተ በማቴሪያል አደልላት መኪናም ብትሰጣት መኪናውን ነዳችሁ ዘንድ አንተን ነው የምትፈልገው። መኪና ውስጥ ወርቁም ውስጥ አንተን ነው የምትፈልገው። አሁን አንዳንድ ሰው ይላል እንዴ መኪና ገዛሁላት፣ ቤት አለች፣ ቤት ቀየርኩላት፣ እንዴ ምን ልሆንላት ይላል። ራስን ስጣት፣ ራስን መስጠት ራስን መስጠት፣ ጊቨር አቴንሽን፣ አዳምጣት፣ ተቻርጋት ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስትጀነጅን በቃ ከእሷ መላቀቅ አትፈልግም ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ በዚህ እጅ ሪሞት አለ የወንድ ባህሪ ስለዚህ ልክናታ ቀልብህም ለልጆች ነው በቃ ቦታ ስጣት ሴት ልጅ ከአንተ ይሄን ነው ትፈልግው አንተነትን ስጣት አንተን ነው ፈልጋ አይመጣችሁ ያልገዛህለት የወርቅ አይነት የለም እኮ ወርቁ አይደለም ወርቁ እራሱ የፈለገችው ለመታየትና ለአቴንሽን ነው። ላቴ ለለማን ነው መዘንጠው? ለአንተ ኮ ነው። ሚስቴ ታምር ያለሽ በላታ። ድሮ እንደምታምር ነግራት ካገባሃት በኋላ ሚውት ላይ አታርጋት። በጣም በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪቹዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች የሚሄድ ይመስላቸዋል። እንዳይሄድ ማድረግም የሷ የቤት ስራ ነው። የእሷ የቤት ስራ፣ እስኪ የእሷን የቤት ስራ ደሞ ለማጣላት የማታረገው ነገር ልክ ልክ ልክ። ማይ ብራዘር ምን መሰለህ፣ ወንድ ልጅ ካገባህ በኋላ የዝናብ መጥረጊያ ነው። ቦሌ የዘነበ ዝናብ ፒያሳ የለም። በቃ ቢዚ ነው አሁን። ፈጣሪ አቴንሽኑን እንዲህ ሁለት አድርጎ ክለኛ መልእክት ማንም ሰው ሲያገባ ወይም ትዳር ሲይዝ ወይም ፍቅረኛ ሲይዝ ምንም ኖሮ አያውቅም እና ልክ ብሩክና ሀይሚን በዚህ መልኩ ይገልጻቸዋል ብዬ ያሰብኩት መልእክት ነው። እንግዲህ አንዳንዴ የሆነ ዞር ዞር ስትሉ ብዙ የምትማሩበትን ቪዲዮ ታያላችሁና፣ የኛ ውድ ቤተሰቦች ለብሩክና ለሀይሚ ይችል ግጥም ብታደርሱልን ምን ይመስላችኋል? አመሰግናለሁ ባይ